እንደዚህ ጃንጥላውን ይዞ አደጋ እንዳይፈጠር መኪና ተራ በተራ እያስተላለፈ ነው ያለው። ሁሉ ነገር በሂደት ነው እንጂ በአንድ ጊዜ ቪዲዮ ሰው ቀርጾ ፖስቶ፣ የልጆች አባት እስር ቤት። በጣም ነው ያፈርኩት። ይሄ እኛን አይወክልም፣ እኛ ሹፌሮችን አይወክልም። ሰላም ሰላም። ጤና ይስጥልን የተወደዳችሁና የተከበራችሁ የአዲስ ጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጠጉሉ ሰላም ፍቅር ጤና ትሆኑ ዘንድ ዞትራይ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ አዲስ ጊዜ ሚዲያ ነው። በዛሬው መሰናዷችን ከሰሞኑ በማህበራዊ ሚዲያ ላይ አንድ ትራፊክ ከአንድ ሹፌር ላይ እንግዲህ ሁለት መቶ ብር ጉቦ ሲቀበል የሚያሳይ ቪዲዮ በማህበራዊ ሚዲያ ላይ በጣም በሰፊው ሲመላለስ ነበር። ከዚህ ጉዳይ ጋር ተያይዞ የዚህ ትራፊክ ፖሊስ ጉዳይ በብዙ መልኩ አን አነጋጋሪ የሆነ ይህ ደግሞ ከሆነ በኋላ ደግሞ ሌላ መሰል እንዲሁ ቪዲዮዎች እየወጡ ይገኛሉ። እዚህ ጉዳይ ላይ ግን የተለያዩ ሰዎች የተለያየ ሀሳብ እያነሱ ይገኛሉ። ከዚህ ጉዳይ ጋር ተያይዞ ልናደርሳቸው የወደድነው መረጃ ስላለ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ክታተሉልን በቆይታቸውም እንዲሁ ቻናላችንን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከዲሁ በትትና ጠየቅን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን በጉልሌ ክፍለ ከተማ ወረዳ ሰባት ልዩ ቦታው ሰሜን ማዘጋጃ አካባቢ ኢንስፔክተር ኤርሚያስ ኤርጌኖ የተባለው የፖሊስ አባል በፖሊስ ተሽከርካሪ ውስጥ ሆኖ ሁለት መቶ ብር ሲቀበል የሚያሳይ ተንቀሳቃሽ ምስል ከባለፈው ሳምንት ጀምሮ በማህበራዊ ሚዲያው ላይ በሰፊው ሲዘዋወር ሰንብቷል። ይህንንም መነሻ ባደረገ መልኩ ግለሰቡን በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ የጉለሌ ክፍለ ከተማ ፖሊስ መምሪያ ማስታወቁ ይታወቃል። ለግለሰቡ መታሰር ምክንያት የሆነው በማህበራዊ ሚዲያ የተለቀቀው ተንቀሳቃሽ ቪዲዮ ሲሆን የትራፊክ አባል የሆነው ይህ ግለሰብ እንደምትመለከቱ በተሽከርካሪ ውስጥ ተቀምጦ ለአንድ ጥፋተኛ ለተባለ ሾፌር ሪሲት እየሰጠ የ200 ብር ኖት ጉቦ ሲቀበል የሚያሳይ ነው። ኢንስፔክተር ኤርሚያስ ኤርጌኖ ከተባለ የትራፊክ ፖሊስ አባል ጋር ተያይዞ ፖሊስ በአገልግሎት አሰጣጥ ተገልጋዩን የሚያማርሩና የተቋሙን መልካም ገጽታ ከሚያበላሹ ሕገወጥ ተግባራት ውስጥ ጉቦ መቀበል አንዱ መሆኑን ቢገልጽም አሁንም እንዲህ ያሉ ለሙያቸውና ለቆሙበት ዓላማ ያልተገዙ መሰል ትራፊክ ፖሊሶች መኖራቸው እሙን ነው። እዚህ ቪዲዮ ላይ እንደምትመለከቷቸው ማለት ነው። የኢንስፔክተር ኤርሚያስ ኤርጌኖ ቪዲዮ በማህበራዊ ሚዲያው ላይ ከተለቀቀ በኋላ ከብዙ አቅጣጫ በዛው በማህበራዊ ሚዲያው ላይ የተለቀቁ መሰል የጉቦ ቀበላ ቪዲዮዎች ታይተዋል። ፖሊስ ጉቦ የሚቀበሉ ፖሊሶችን ብቻም ሳይሆን በአገልግሎት አሰጣጥ ሂደት ላይ መብታቸውን በገንዘብ የሚገዙም ሆነ ህገወጥ ተግባር ፈጽመው ጉቦ በመስጠት ከተጠያቂነት ለማምለጥ የሚሞክሩ ግለሰቦች ከድርጊታቸው እንዲታቀቡ እያሳሰበ ብልሹ አሰራርን ለማጋለጥ በተለያዩ አግባቦች መረጃን የሚሰጡ አካላትን በማመስገን በቀጣይም መረጃዎችን በማድረስ የህብረተሰቡ ተባባሪነት ተጠናክሮ መቀጠል አለበት ሲል ይገልጻል። ከቅርብ ጊዜ ወዲህ አዲስ አበባ ውስጥ ከትራፊክ ቅጣት ጋር ተያይዞ የሚሰሙ ምሬቶች እጅጉን ብዙ ናቸው። በተለይ ከኮሪደር ልማቱ ጋር ተያይዞ ከዚህ ቀደም እንደ ልብ ይቆምባቸው የነበሩ ቦታዎች ሁሉ ለሰከንድ እንኳን እንዳይቆምባቸው ብዙ የክልከላ ምልክቶች ቆመውባቸው ይታያሉ። በዚህ ምክንያት ትራንስፖርት አገልግሎት የሚሰጡ አሽከርካሪዎች ተሳፋሪዎችን መጫንም ሆነ ማውረድ ችግር እየሆነባቸው መምጣቱን ሲናገሩ ይደመጣሉ። አቁመው እንዳያወርዱ የትራፊክ ቅጣቱን፣ አናወርድም እንዳይሉ ደግሞ ከተሳፋሪ ጋር እሰጣ ገባውን በመሸሽ መካከል እንደሚውሉም ይገልጻሉ። ይህ ምሬት የትራንስፖርት አገልግሎት ለሚሰጡም ብቻ ሳይሆን በግላቸው ለሚንቀሳቀሱም አሽከርካሪዎች ከባድ ፈተና ሆኗል። ጉዳያቸውን አንድ ቢሮ ገብተው ለማስጨረስ ሲፈልጉ እዛ አካባቢ መኪና ማቆሚያ ቦታ የላቸውም። እርግጥ ነው የከተማ አስተዳደሩ ልፍ ልፍ እያሉም ቢሆን ራሳቸውን የቻሉ የመኪና ማቆሚያ ቦታዎችን ቢሰራም ቀሉ በየቦታው ግን እንደዚያ ያሉ የመኪና ማቆሚያ ቦታዎች ባለመኖራቸው ምክንያት ተገልጋዩ በብዙ እየተቸገረ ይገኛል። አስቸኳይ ስልክ አንስቶ ለመናገር ራሱ የማይቻልበት ሁኔታ ውስጥ ተገብቷል። በዚህ ምክንያት የሚቆጡ ሹፌሮች ብዛት ከሚታሰበው በላይ ጨምሯል። በዛ ላይ የቅጣቱ ብር መጨመር ራስ አዙሮኑባቸዋል። በዚህ ምክንያት ሁሉ አሽከርካሪ ትራፊክ ፖሊሶችን የሚመለከትበት ምልከታ እየተንሸዋረረ መ ተሰጥቷል። እርግጥ ነው ከተሰጣቸው ስልጣንና ኃላፊነት ውጭ ሕግና ስርዓቱ በማይፈቅደው መልኩ አሽከርካሪዎችን የሚገላምጡ፣ የሚሳደቡ፣ የሚያመነጫጭቁ እልፍ ሲልም የሚማቱ ትራፊኮች አልጠፉም። ታዲያ በእነዚህና ከላይ በጠቀስናቸው ምክንያቶች ሳቢያ ትራፊክ ፖሊሶች ላይ ልክ ያለፉ ቅራኔዎችና የጥላቻ ስሜቶች ይስተዋላሉ። ከዚህ ቀደም እግረኛ የትራፊክ ፖሊሶች ስራቸውን ጨርሰው አመሻሽ ላይ ወደየቤታቸው ሲገቡ አሽከርካሪዎችን እያስቸገሩ ሸኙን እያሉ ብዙም ሳይቸገሩ ወዳፈለጋቸው ቦታ ሲሄዱ ይታዩ ነበር። አሁን አሁን ግን አላፊ አግዳሚውን አሽከርካሪ ሁሉ ለረጅም ሰዓት ቆመው ሲጠይቁ ይታያሉ። ይህ የሆነው ከአሽከርካሪዎች ጋር በተፈጠረ ቅራኔ እንደሆነ ሲነገር ይሰማል። እርግጥ ነው ይህ ተገቢ ነው ብለን አናስብም። እንዲያ አናት በሚበሳ ፀሐይ በክረምቱም በዝናብና በውርጭ ላይ ቆመው ያን ሁሉ መኪና ስርዓቱን ጠብቆ እንዲገባ እንዲወጣ ለማድረግ ለሚተጉ፣ ለሚለፉ አገልጋዮች የተቻለን እገዛ አለማድረግ ተገቢ ነው ብለን አናስብም። ያን ያህል ብር ከምትቀጡ ይችን ያህል ብር ወዲህ በሉ እያሉ ጉቦ በሚቀበሉ ልክ፣ በጉቦ ሊደለሉ ሲሞክሩ በድብቅ የተሰጣቸውን ጉቦ በአደባባይ አስተምረው፣ ዘክረው፣ መክረው ሲመልሱ የታዩት የትራፊክ ፖሊስ ደግሞ እግረ መንገዳችንን ሳናነሳና ሳናደንቅ ማለፍ አንወድም። አሁን ወደ ዋናው ጉዳያችን እንመለስ። የኢንስፔክተር ኤርሚያስ ኤርጌኖ ቪዲዮ ከተለቀቀ በኋላ በተለቀቀው ቪዲዮ ላይ ብዙ ሰዎች ሀሳባቸውን እያደረሱ ይገኛሉ። ወዲህ ከቅርብ ጊዜ ወዲህ ጸድቆ ትግበራ ላይ ከዋለው አዲሱ የደንብ መተላለፍ ሕግና ቅጣት ጋር ተያይዞ ላልተገባ ቅጣትና በጥቂት ጉበኛ ትራፊክ ፖሊሶች ሳቢያ በብዙ መልኩ ምሬታቸውን የሚገልጹ ሾፌሮች እሰይ እንኳንም ተጋለጠ ሲሉ፣ ወዲያ ደግሞ ሌሎች ይህንን ቪዲዮ ቀርጾ የለቀቀው ሰው ልክ አልሰራም ሲሉ ጉዳዩን ወደ አደባባይ ይዞት የወጣውን ሰው ይወቅሳሉ። ይህንን ሰው ከወቀሱት መካከል አንዱ ግለሰብ እንዲህ ይላል ይህ 200 ብር ተቀበለ የተባለው ትራፊክ ፖሊስ ጉዳይ ማለት ነው ይላሉ ቪዲዮውን ስታዩ የሆነ ግራ የሚያጋባ ነገር አልታያቸውም ወይ ይላላል ትራፊክ ፖሊስ ጉቦ ከተቀበለ የቅጣት ካርኒ ሳይጽፍ ይቀራል እንጂ የተጻፈ ካርኒ ሰጥቶ ነው እንዴ ገንዘብ የሚቀበለው ምናልባት የመለሰው መንጃ ፍቃድ ቢሆን ኑሮ ሴንስ ይሰጥ ነበር ይላል። ይህንን ጉዳይ በተመለከተ ቪዲዮ ላይ እንዳየሁት ትራፊኩ ሰውየው ሲመጣ ትንሽ አናግሮት ነው ወረቀቱን ከጎኑ አንስቶ የሰጠው። ገንዘቡን አስቀድሞ ያየው አይመስልም። ጉቦ ሰጪው ወረቀቱን እንደተቀበለ እዚያው ላይ ከስር ገንዘቡን አስነካውና ትራፊኩም ያው ስንት እንደሆነም ሳያይ ወስዶ ኪሱ ከተተ። ከዚያ እጁን ደረቱ ላይ በማድረግ ሰጪውን ሰው ያመሰገነው። ጉቦ ሰጪው ሰውዬ ወረቀቱን ተቀብሎ እየሄደ እረ የራሳችን ጥፋት ነው አባዬ አለና ቪዲዮ ለቀቀ። እዚህ ጋር ይህ የትራፊክ ተቆጣጣሪ ገንዘብ መቀበሉ በምንም መንገድ ቢታይ ከቅጣት የሚያተርፈው ባይሆንም ከቪዲዮ ስንነሳ ገንዘቡን የተቀበለው ግን በመንጃ ፍቃድ መመለስ ወይንም ደግሞ በቅጣት ማስቀረት ለውጥ ነው ብዬ ግን ለማመን ተቸግሬ ያለሁ። ትራፊኮች ጉቦ አይቀበሉም የሚል አጀንዳ ማንሳት ፈልጌ አይደለም። ግጥም አድርገው ይቀበላሉ። በተለይ ሰሞኑን ስራቸው ማስተማር ቀርቶ መቅጣት ብቻ በመሆኑ ብዙሃኑን ሆድ አስብሰው አማረውታል። ይህ ደግሞ ለበለጠ ጉቦ መንገድ መክፈቱ አይቀሬ ነው ግን ግን አንዳንዴ ደግሞ ሰዎች የተናደዱበትን ሰው ለመበቀል ሲሉ ሆን ብለው ገንዘብ እየሰጡ ጥፋት መፈጸማቸው ተደጋግሞ የታየ ችግር ነው። ሰውየው ለዚህ ትራፊክ ተቆጣጣሪ ሰውየው ገንዘቡን የሰጠው አመሰግናለሁ ለማለት አይነት ይመስላል እንጂ በሆነ ነገር ለውጥ ጉቦ እየከፈለ አይመስለኝም። ቪዲዮውን ደግሜ በማየት የገባኝ ነገር እንግዲህ ይሄ ብቻ ነው። በሌላ መንገድ የገባው ካለ ግን ሊያስረዳኝ ይችላል። የሆነ ሆኖ አዲስ አበባ ፖሊስ ጉቦ ሰጪውንም ጉቦ ተቀባዩንም አስሮ፣ ምክንያቱም በሕግ ሁለቱም ጥፋተኛ ተደርገው ስለሚቆጠሩ ማጣራትና ትክክለኛውን ነገር ለሕዝብ ይፋ ማድረግ አለበት፣ ባይነኝ ይላል። በሌላ አንጻር ጉቦ ሰጪውንና ቪዲዮውን የለቀቀውን ልጅ አምሮ የተቃወመ አንድ ግለሰብ እንዲህ ሲል ሀሳቡን ይገልጻል። ወላሂ ይላል ሲጀምር። ወላሂ በሆቴል ለትራፊክ ፖሊስ አዝናለሁ ብዬ አስቤ አላውቅም። በተለይ ከቅርብ ጊዜ ወዲህ መንገድ ላይ ቆሞ ሳያቸው ራሱ ደስ የማይል ስሜት ይሰማኛል። ይህ ትራፊክ ግን መታሰሩን ስሰማ የሌለ ነው የደበረኝ። በጣም ነው ያሳዘነኝ። ሲጀምር ቪዲዮውን ቀርጾ ቲክቶክ ላይ የለቀቀው ሹፌር ራሱ ተግባሩ ልክ ያልሆነና ያልተገባ ነው። ለትንሽ የቲክቶክ ላይክ ሲል ነው የአንድን ሰውዬ ብቻ ሳይሆን የብዙ ሰዎችን ሕይወት ያበላሸው። ይህ ትራፊክ ፖሊስ ቤተሰብና ባለቤት ልጆችም አሉት። ቢያንስ ለነሱ ሲባል ቪዲዮው ሊለቀቅ አይገባም ነበር። ሹፌሩ እውነት ፍትሕን ቢሆን የፈለገው ሶሻል ሚዲያ ላይ ቪዲዮን ከመበተን ይልቅ ሄዶ ለሚመለከተው የህግ አካል ሰጥቶ ክስ ይከሰው ነበር። ግን እሱ የታየው የቲክቶክ ላይክ እና ሼር ማግኘቱንና ፎሎወሮቹን ማሳደግ ብቻ ነው። ሌላው ቢቀር እንኳን የራሱን ፊት ሳያሳይ እንደቀረጸው የትራፊኩ ፊት ላይ ደግሞ እንዳይታይ ኢሞጂ ቢጤ ቢጠቀምበት ጥሩ ነበር። ሹፌሩ ግን ራስ ወዳድ ቢጤ ነው። ስለ ራሱ ከቅጣት መዳን እንጂ ትራፊኩ ላይ ስለሚመጣው መከራ ማሰብ አልፈለገም። ሹፌሩ የሀቅ ሰው ቢሆን፣ ሙስናን የሚጸየፍ አይነት ቢሆን ገንዘብ ለመስጠት አይነሳሳም ነበር። አይ ለመፈተን ነው ከተባለም፣ መንጃ ፈቃዱን አይቀበልም ነበር። 1500 ብር ቅጣት በ200 ብር ሊያውም እንደ ሌሎቹ ሳያመናጭቀውና ሳይሰድበው ለለቀቀው ትራፊክ ፖሊስ ግን ይህንን ሊያደርግበት በጭራሽ አይገባም ነበር። ልጁ ያደረገው ነገር ግን በሰላሙ ጊዜ ወደውና ፈቅደው በጓዳ የሰሩትን ስራ በኋላ ሲጣሉ የራሳቸውን ፊት ደብቀው እውነቱን ለአደባባይ ከሚያሰጡ ራስ ወዳድ ሰዎች በጭራሽ አይተናነስም። ሲጀምር የፖሊስና የትራፊክ ደሞዝ የታወቀ ነው። መንግስትም በሚከፍላቸው በደሞዛቸው እንደማይኖሩ ያውቃል። ከአስር ሺህ ብር ባነሰ ደሞዝ ምን ውስጥ እየኖሩ ምን እየበሉና ምን እየለበሱ ልጆቻቸውንስ የት እያስተማሩ ነው ከወር እስከ ወር የሚቆዩት ሲል ሀሳቡን ያጋራል። ይህ አባባል ደሞዛቸው ስለማይበቃቸው ጉቦ ሊቀበሉ ይገባል የሚል አንድምታ ያለው ቢመስልም ነገርዬው ግን እንኳንና የቤቱ ራስ የሆነው ይህ ግለሰብ እንዲህ የማትሙላ ህይወቱን በተሰጠው ብር ሊሞላ አስቦ እጅ ከፍንጅ ተይዞ ቀርቶ ድሮም ያልሞላ ጓዳው አሁን ተይዞ ሲታሰር ምን ያደርገዋል የሚል ሀሳብ እንደሆነ ይገባናል። እንደተባለው ኢንስፔክተር ኤርሚያስ ኤርጌኖ ትዳርና ልጆች ኑሮት ከሆነ ስራ ከማጣቱና ከመታሰሩ በላይ የሚጎዳው በማህበረሰቡ የሚደርስበት መገለልና በልጆቹ ላይ ሊፈጠር የሚችለው ዘመናዊ ሽሬ የመጥፎ ትዝታ ጠባሳ ነው። ይህን ያደረገው ሰው ጉዳዩን ወደሚመለከተው ኃላፊ ወስዶ ነገሩን በውስጥ በኩል ጨርሶ ቢሆን ኑሮ ጥሩ ነበር። ያን አድርጎ ቢሆን ኑሮ ኢንስፔክተር ኤርሚያስ ኤርጌኖ ማረሚያ ቤት ገብቶ ከስራ ከመሰናበት በዘለለ አልፎ ተርፎ ልጆቹ ጋር የሚደርስ መሳቀቅና መደበቅ አይኖርም ነበር። ይህንን ስንል ግን ኢንስፔክተር ኤርሚያስ ኤርጌኖ ልክ ነው እያልንም አይደለም። ይህ ትራፊቁ ላይ የተደረገው በደል ግፍ፣ በጣም ነው የሚያሳዝነው። በጣም አዝኛለሁ እኔ በኩል። ይሄ እኛ ሹፌሮች የሚወክል አይደለም። ይሄ ብልግና ነው። ያ ትራፊክ እኮ ስንት ቤተሰብ አለ በሱ ስር። ክፉ መሆኑ አይደለም ያለ ሂደት ነው። የዚህን ያህል መጨካከልን ምን አመጣው? አሁን እንደዛ ያደረገው ሹፌር ለኛ ምንድን ያስቀመጠልን? ሌላው ትራፊክ እንዲፈራና ያደረገው ጥላቻ አራባ በመርፌ ወጋ። ጠቅላላ ትራፊኮች መርፌ ነው ይወጋችሁ። ፍቅር፣ በሁሉ ነገር ፍቅር የሚገኘው በፍቅር እንጂ በጉልበት አይደለም። በጉልበት ፍቅር አይገኝም። ተተኪ ትውልድ እንደዚህ አይነት አመለካከት እንዳይኖራችሁ ባካችሁ። ወንድሞቼ በፍቅር በመነጋገር ነው ሁሉ ነገር በሂደት ነው እንጂ በአንድ ጊዜ ቪዲዮ ሰው ቀርጾ ፖስቶ የልጆች አባት እስር ቤት በጣም ነው ያፈርኩት ይሄ እኛን አይወክልም እኛ ሹፌሮችን አይወክልም በፍጹም እኔን አይወክለኝም። አንድ ትራፊክ እንደዚህ ክፉ እንዲነካው አልፈልግም መጥፎ ትራፊክ ቢኖር እኔ በልቤም አውቀው አለኩ ወላሂ አላህ ልቦን አይስጠው አላህ ልቦና ይስጠው እንጂ ምለው እንደዚህ ይታሰር ይሙት በፍጹም። ደግሞ አዲስ አበባ ላይ ሆኖ ያ ልጅ እንደዛ ያደረገ እንጂ ወጣ ያለ ክልል ላይ ቢሆን እንደዛ ያደርጋል አያረግም። ይሄ እኛን አይወክልም፣ እኛ ሹፌሮች። አላህ ይፍታ ወንድሜ። ቤተሰቦቹም አላህ መጽናቱን ይስጣችሁ። ያቦ ይፈታ በቃ አላህ ይፍታላችሁ። በባሌም በቦሌም ብሎ አላህ እንደው የቅርታ የሆነ ነገር ተደርጎ ይፈታ። በጣም ነው ያዘንኩት። በጣም ነው ያዘንኩት። እኔ የበኩል በቃ ወላሂ በጣም አዝኛለሁ። አላህ ይፍተው፣ በባሌም በቦሌም ብሎ አላህ ይፍተው። ሹፌሮች በዚህ ጉዳይ ዝም አትበሉ፣ ሁላችሁም የራሳችሁን የበኩላችሁን ቪዲዮ ስሩ፣ ተናገሩ። ይቅርታ የምንጠይቅለት ከሆነ ነው እኛ እንጠይቅለታለን። ቤተሰቦቹስ አጠፋሱ እሺ፣ ቤተሰቦቹስ። በጣም አዝኛለሁ። አላህ ይፍተው። ወዳችኋለሁ እንደዚህ አይነት ነገር እንዳይደገም፣ ሹፌሮቹ ወንድሞቼ እንደዚህ አይነት ነገር እንዳይደገም በፍጹም ለራሱ መምከር ወላ ለራሱ መምከር ቪዲዮን ቀርጾ ለራሱ ስልኩን ፈልጎ አይልክለትም። ሁለተኛ እንደዚህ ያታድርግ ብሎ ሰውዮ መመለስ ይቻል። አሁንም ቢሆን ሙያዊ ስነ ምግባራቸውን ጠብቀው ስራቸውን ለሚሰሩ፣ በበጋ በክረምቱ በብዙ ትጋትና በብዙ ልፋት ህዝቡን ለሚያገለግሉ ቅን የትራፊክ ፖሊሶች ከፍ ያለ ክብርና አድናቆታለን። ይህ የምታዩት ትራፊክ ድሬዷ መግቢያ ላይ ደንገጎ ቁልቁለት ላይ መንገዱ ጥገና እየተደረገለት ነው እና ተራ በተራ መኪና እያስተላለፈ ያለ ትራፊክ ነው። ከምሬ ነው። በጣም ጀግና ነው። ጀግና ለምን በዚህ በዝናብ እንደዚህ ጃንጥላውን ይዞ አደጋ እንዳይፈጠር መኪና ተራ በተራ እያስተላለፈ ነው ያለው። እና እንደዚ አይነት ለስራቸው ለሙያቸው ታማኝ የሆኑ ባለሙያዎችን ደግሞ ያው ማድነቅ ግዴታችን ነው፣ የትኛውም ስራ ዘርፍ ላይ እያለ ማለት ነው እና ብዙ ትራፊኮችን አይቻለሁ፣ ድሬድዋ ላይ በቃ ምርጥ ምርጥ ትራፊኮች አሉ። ሌላም ቦታውም እንዳለ ሆኖ ድሬድዋ ላይ ግን ብዙ ጊዜ አይቻችኋለሁ። ይመቻችሁን፣ እንወዳቸዋለን። እንደዚህ አይነት ጀግና ትራፊኮችን ያብዛለን። ኑርልን ብያለሁ፣ አባቴ ኑርልን። አበቃን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። በዚህ ርዕሰ ጉዳይ ላይ ሀሳብ አስተያየት ቢኖራችሁ በሀሳብ መስጫ ሳጥን ላይ ታሰፍሩልን ዘንድ ወደድን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን።